ቤተሰቦቼ እኔ ማማዬም ልብሳችንን ለባብሰን ጨርሰናል። ያው እንግዲህ ሰሞኑን ናፍ ምን እንደሆነ አላውቅም፣ በጣም እኔን ለማስደሰት የሚጥርበት መንገድ በጣም ነው ደስ እያለኝ ያለው። በፊትም ከማውቀው አሁን ከተጣላም በኋላ በቃ እኔ ለማስደሰት ወደ ቤቱ ያለው ነገር ምናምን በጣም ነው ደስ የሚለው። ከጠበኩት በላይ የሆነልኝ ነው፣ እግዚአብሔር ይመስገን። እንግዲህ እንዳይለውጠው ነው ጸሎት ማደርገው የምር ከልቤ ማለት ነው። አዳዲስ ነገሮችን እየፈጠረ ብዙ ነገር እያደረገ ነው። ማልቀርጻቸው ብዙ ነገሮች አሉና ደስ ይላል። ብቻ ዛሬ ደግሞ እንደነገርኳቸው እራት ሊጋብዘን ደውሎልናል። ኦልሬዲ እየደረሰ ነው። እንግዲህ ሶስታችንንም እራት ሊጋብዘን እየመጣ ነው። ዛሬ በጊዜ ነው እየመጣ ያለው። እኔንም እህቱንም አማዬንም እራት ልንጋበዝ ነው ማለት ነው። ያው እኔ የበላሁት ማማ በጡት ይደርሳታል ማለት ነው። እና ብቻ በጣም ደስ ብሎኛል። እንግዲህ እዚህ ያለውን ነገር እንዳያችሁ ጨራርሰናል። እዛ ደግሞ ያለውን ነገር አብረን እናያለን ምን እንደሚጋብዘን እንግዲህ፣ አብራችሁን ቆዩ፣ አንድ ላይ እናያለን። ወንድም እየው መጣ አለን ዛሬ

ቤተሰቦቻችን ወደ ራት እየሄድን ነው። እናንተ መምጣትና መብላት ተፈለጋችሁ አለን። ወደ ራት ቤተሰቦቻችን፣ እንዴት ናችሁ? እናትን እንግዲህ ዛሬ ራት ልጋብዛት ፈልጌያለሁ። እንዳያችሁት ቀድማ ተዘገጃጅታን የጠበቀች እውነት ለመናገር ይሄን ነገር ሳስብ ያው የጥፋተኝነት ስሜትም ስለሚሰማኝ ፋሚሊ ታይም እንደሚያስፈልግ ሁሉ ስላሰብኩ ነው። እንግዲህ ከተማችን እንደዚህ ድብልቅልቅልቅ ብላለች፣ በመብራት እንደምታዩት ያው በምሽት ከወጣች እናት ረጅም ጊዜዋ ነው እና ውጭ እንደዚህ መብራት በመብራት መሆኑን ራሱ ካየች ረጅም ጊዜዋ ነው። እራት የምንበላበት ቦታ ደረስን። እውነት ለመናገር ድንገት የመጣልኝ ሀሳብ ነው እራት እንብላ የሚለው ማለት ነው። እና እንግዲህ ደርሰናል ወደ ቦታው። አይ ቲንክ ተወደዋለች ብዬ ነው የማስበው የእሷንም እንትን ምላሽ እናያለን። ያለን ስንገባ እንግዲህ ውይ ቤቱ ሲያምር እያለች ስት ላይ ነበር እንግዲህ ለሁሉም ግን፣ ቤተሰብ በጥሩ መንፈስ ሲመራ፣ በጥሩ ሆነስት በሆነ መንገድ ሲመራ ጥሩ ነውና በነበሩት ክፍተቶች ቤተሰቤን ትንሽ በድ እያሉ ብዬም ጥፋተኝነትም ስሜት እየተሰማኝ ስለነበረ ካለኝ ጊዜ ላይ አጠብቤ ቢሆን ለቤተሰቤ ጊዜ መስጠት እንዳለ ተሰምቶኝ፣ ሰዓት ሚስቴን ለማስደሰት ነው የምሞክረው። ትለፈልፋለች፣ ታውራኛለች፣ አንዳንዴ እንደ ጻህ ልጅ ትሆንብኛለችም እና አምሽቼም ስለምገባያ ነው መሰለኝ በቃ ከማማዬ ጋር አይተናነስም ማለት ይቀላል። የኔ ውድ ሚስት ወይ የሚባል እሺ። እንዴት ነው ቤቱን? ወደድሽው? በእውነት ውስጡ ያምራል፣ ውጭ ያምራል። ውጭም ያምራል፣ ግን ውስጡ ደግሞ ኖር በጣም ነው። ምን እየተሰማሽ ነው አሁን? ከቤት ውጭ ከቤት ውጭ እና ከስድስቱ ወር በኋላ ነው። ከቤት አመሰግናለሁ። ይህን ነገር ከሰሞት ቆይቻለሁ። የእኔ ቆንጆ ሚስት። አሁን ምን እየተሰማኝ እንደሆነ ታቂያለሽ? የበደለኝነት ስሜት በራሴ በራሴ ጊዜ ቤቴን ምቾት አሳጥቼው ድብር ትከትቼበት ደስታ እንዳይኖር አድርጌ አሁን ግን እንድነቃ አድርገሽኛል እና ላይክ ከዚህ በኋላ ብዙ ነገር ማድረግ እንዳለብኝ እንዲሰማኝ አድርገሽኛልና በቻልኩት መጠን ቤቴን፣ ባለቤቴን፣ ልጄን ለማስደሰት እናንተን ሳስደስት እኔ ደስተኛ ነኝ። ሶ እንደዚህ አይነት ስሜት እየተሰማኝ ስለሆነ የማረገውን ነገር እንደ ትልቅ ነገር አትቁጠሪው። አዲስ ነገር ናቸው አብዛኞቹ ነገሮች። አይ ነው አብዛኛውን ጊዜያችን የእናንች ነበርን፣ ብዙ ነገር የምናሳልፈው አሁን ግን ላይክ መውጣት እንዳለብን ምናምን ብዙ ነገሮችን ነው። አሁን ካለብኝ የስራ ጫና አኳያ ትንሽ ከባድ ነው፣ ግን ቢሆንም የፋሚሊ ጊዜ ያስፈልጋል፣ የቤተሰብ ጊዜ ያስፈልጋል። እሱን ደግሞ በደንብ ጥሩ ሆኜ ከዚህ በተሻለ አደርጋለሁ ብዬ አስባለሁ። ደስተኛ ለማድረግ እንግዲህ እመቤት የትርዳኝ ሸኔ ቆንጆ ወድሻለሁ ኔ ትነሳን አርች ለመነሳን እንግዲህ ምርጫዋ ፒዛ ሆኗል። እሱን አዛለች እግረ መንገድም ልጇንም ቴኬር እያደረገች ነው። በጣም ደስተኛ ነች እናቴ። እዚህ ጋር በእውነት ለመናገር በቃ እኔ ራሴ በእሷ መደሰት በቃ ካቅም በላይ ነው የሆነብኝ። የተቆራረጠውን ምናምን በቃ ተዉት። ብዙ ነው የምታወራው። ነገር ሁሉ በቃ ልክ እንደ ሕፃን ልጅ ነው የሆነችው። እና ይኸው እኔም ለእሷም ለእኔም እየበላን ውሎ እንዴት እንደነበረ እየተመካከርን እህቴም ነበረች አጋጣሚ ያው አሁን ካሜራማናችን እሷ ነች እሷም አብራን ነበረ አሟት ነው እኔ ጋ የከረመችው ደስ የሚል ጊዜ ነው እያሳለፍን ያለ ነው ፋሚሊ ታይም ያስፈልጋል ማለት ነው ባጭሩ እናቴም ያው ሰውነቷ አሁን ከቀን ቀን እየተስተካከለላት እየቀነሰላት መጥቷል። አሁን ደግሞ ተራዋ የእሷ ነው። ማዬ በላች እናት በላች አሁን ደግሞ እኔን ነው ደግሞ የሚያበሉኝ እና ማየን ብርድ እንዳይበርዳት ፎጣ መጡልን። ጋቢ ማን ነው ፎጣ መጡልን። ቅዝቃዜ አለ በጣም ቤቱ ላይ ና እዛ የተጫወት ተዝናናና ትኩስ ነገር መጠጣት ፈለገች ነገር ወሰደች እያለን ያው በጣም ደስ በሚል ሁኔታ አሳለፍን እዚህ ጋ አሁን ማናጀሯ የምትለው ፋስ እንዳይነካት ብላ ቼክ አርጋ አለባበሴንም የልጄን አለባበስም ስታያት በደንብ ነው ያለበስካት እያለች ነው እና ለሁሉም ቤቱን ወደነዋል። ቆንጆ ቤት ነው። ሲያቀብጣት ሎሚ በልታ የምትሆነው ይ ፊት አሌው ፊት ለፊት ነው። ባራታችንን በልተን ትኩስ ነገራችን ጠጣን። ያው፣ መሸ፣ በደንብ መሸ። አክቹአሊ፣ አምሽተን ነው። ስለዚህ ያው መግባት በጣም ነው ደስ ያለኝ። እናመሰግናለን። ራቱ ደግሞ በጣም ቆንጆ ነበር። ቤቱን ወደነዋል። ይል መድር ብናፍ ምግብ ውስጥ ስራት እኮ በጣም ነው የሚጣፍጠው። ማሬማ እና ይል ማደብ። እሺ፣ የእኔ ሚስት ተባረኪ። አሜን። እመቤት ማርያም ጸጋውን ታብዛልሽ፣ ልጅሽን ትባርክልሽ። አሜን። ቤተሰብሽን ትባርክልሽ። አሜን። ወጥተሽ በሰላም ግቢ። ህይወትሽ እንደ ወተ ጥርት ያለ ይሁንልሽ። ቤተሰብሽ ሰላም፣ ፍቅር የሞላበት መተሳሰብ፣ መከባበር የሞላበት አንድነት ያለበት መቤት የማርያም ያለችበት ቤትሽ ቤት ይሁንልሽ። ተባረኪ። የውስጥሽን ምኞት መቤት የማርያም ትሙላልሽ። ትልቅ ደረጃ ድረሺ። ስራሽን ትባርክልሽ። ከምንም በላይ ደግሞ እኔ ባጎደልኩ መቤት የማርያም ትሙላልሽ።